በቀርሳ ወረዳ ላይ ተገኝተናል። አሁን የምንገኘው በምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የቀርሳ ፖሊስ ጽህፈት ቤት ነው የምንገኘው። አሁን እዚህ ውስጥ ዋና ሳጅን ነይማ ትገኛለች። ከእሷ ጋር የምናደርገውን ቆይታ አብራችሁን እንድትከታተሉ በትህትና ጠይቃለሁ። ተከተሉኝ።

እንግዲህ አሁን የምንገኘው ከዋና ሳጅን ነይማ ጋር ነው። ተጥሎ የተገኘውም ህፃን ይህንን ይመስላል። እስቲ ዋና ሳጅን ነይማ፣ ይሄ ህፃን እንዴት ወደ አንቺ እንደመጣ ያለውን ሁኔታ ለተመልካቾቻችን አስረጅልን። እሺ፣ ይሄ ህፃን እንግዲህ በቀርሳ ወረዳ ቁፋንዚቅ ቀበሌ በሚባለው ቦታ ላይ ተጥሎ ነው የተገኘው። ተጥሎ ካደረ በኋላ በሁለተኛ ቀኑ ነው ሰዎች ያገኘች እና አመጡት ማለት ነው። ሲያመጡት ልጁ በጣም ተርጎ ነበር። ሳየው መጀመሪያ ይፈራገጥ ነበር። አሁን ደግሞ ሊሞት ነው መሰለኝ በቃ አንቺ ተቀበይን አሉኝ ሰዎቹ። ከዛ ተቀብዬ እኔም ደግሞ ህፃን ልጅ ነበረኝና ልክ እሱን እንዳየሁት ልጄን ነበር ያስታወስኩት። ወስጄው ቢሮ ገብቼ ያጠባሁት ለአንድ ሰዓት ከጠባ በኋላ ነው አይኑን እንኳን ገልጦ ያየኝ ማለት ነው በአይኑ እንኳን እኔም ማየት አይችልም ነበር። መጀመሪያ የነበረበት ሁኔታ ያው ከባድ ነበር። በጣም ከባድ ነበር። ሁለት ቀን ምንም ነገር አልቀመሰም። በተጣለ ተብሎ ነው የመጣው ልጅ ነው። ያው እሱን ጡት እንድታጠቢው ማለት ያነሳሳሽ ነገር ምንድን ነው? ያው እኔ ልክ ልጁን እንዳየሁት ልጄን ያስታወስኩት እኔም ህፃን ልጅ አለኝ እና ሆዴ አልችል አለ እንዳየሁት እና ወደ ሌላ እርምጃ ከመሄዴ በፊት እኔ በቃ እየታየ ጡቴ ነበር የታየኝ ልክ እሱን እንዳየሁት ልጄን ነበር ያስታወስኩት እና ወዲያው በቃ ጡቴን አጠባሁት ማለት ነው ያው ፖሊስ ብንሆንም እኛም እናት ነን ሰው ነን ከሰው ነው የተፈጠርነው ፖሊስ ደግሞ ከህዝብ ነው የህዝብ ፖሊስ ነን እኛ ማለት ነው ህዝብን ነው የምናገለግለው ፖሊስ ብንሆንም እና እኔ እውነቱን ለመናገር በወቅቱ ልጁን ሳጠባ እኔ ራሱ በጣም ነበር የተሰማኝ እና ሚሊተሪ እንኳን እንደለበስኩኝ ረስቼ ነበር እና ወዲያው ነው በቃ ጡቴን ሰጥቼው ለአንድ ሰዓት ታህል ከጠባ በኋላ በቃ ሊሞት ነው ተቀበይኝ ሲሉኝ፣ ሆዴ በጣም አልጨክን አለ። በአንድ በኩል እናት ነኝ ፖሊስ ብሆንም፣ እኛ ደግሞ ህብረተሰቡን ነው የምናገለግለው። ከህብረተሰቡን የወጣ ነው ፖሊስ ማለት የህዝብ ነው። ያው በወቅቱ ልጁ ካጠባሁት በኋላ ራሱ ጤንነቱን ለማረጋገጥ ጤና ጣቢያ ወስጄው ነበር። ሙሉ ሰውነቱን መርምረውልኝ ጤነኛ እንደሆነ ሲነግሩኝ፣ በጣም ነበር ደስ ያለኝ። ሲቀጥል ጡቴን ካጠባሁት በኋላ ማለት ነው ከዛ በኋላ በምንችለው አቅም ልጁን ረድተነው፣ ያው ልጁ አሁን ጤንነቱ ይህንን ይመስላል። በጣም ደስ ብሎኛል። ጤነኛ ልጅ ስለሆነ ብቻ የዛን ቀን ስለዳነ ከሞትም ስላተረፍኩት በጣም ደስ ብሎኛል። ያው ለልጁ ብዙ ነገር አስበናል። የሴቶችና ሕፃናትን የወረዳም አለ የእኛ ቢሮ ፖሊስ ጣቢያውም በጣም ልጁን ለመርዳት ያደረገው ነገር በጣም ደስ ይላል። እስከ ወተት የተለያየ ነገር ዳይፐር ምናምን የሚያስፈልገውን በሙሉ አማልተውለታል ማለት ነው። ለዚች ህፃን ልጅ ማለት ነው። ያው ህፃኑ እንግዲህ ወላጆቹ እንደሌሉ ይታወቃል ማለት ነው። አሁን በዚህ ሰዓት ላይ ወላጆቹ አልተገኙም አይደለም። ስለዚህ ከዚህ በኋላ እንዲት በምን አይነት አቆያየት ነው ይቆያል ብላችሁ ያሰባችሁት እንደ ተቋም? ያው እንደ ተቋም የዛን ቀን ከመሬት አግኝተው ያመጡ ሴቶች እናት አሉ። እዚህ እንዳየች እሷም በጣም ጡት ነው እንጂ የሌላ በጣም ነው ያዘነችው። ምንም ነገር የለኝም ባይኖረኝም ልጁን አልሰጥም ብላ ይዛው ነበረ። እኛ ደግሞ ለልጁ የሚመቸው ቦታ እያመቻቸን ነው። ለጊዜው ፖሊስ ጣቢያን ያለው እኛ ጋር ነው ያለው ማለት ነው። እዚሁ ፖሊስ ጣቢያን ያለው ጉዲፈቻ ድርጅትም ሆነ የሚያሳድግ ሰው አላገኘም ህጻኑ ማለት ነው። አዎ ልጁን መርዳት የፈለገ አካል ካለ መጥቶ ህፃኑን መርዳት ይችላል። ስለዚህ ልጁን በጉዲፈቻ ወይም ደግሞ የማሳደግ ፍላጎት ያለው ሰው ህጋዊ ሆነ የሚያስፈልጉ ክራይቴሪያዎችን አሟልቶ መጥቶ መረከብ ይችላል ማለት ነው። መጠበቅ በሰብአዊነት ማገልገል የሚለውን መርህ ያሳየችን ዋና ሳጅን ነይማ ጋር የነበረን ቆይታ ይህንን ይመስል ነበረ። ፕሮግራሙን ተከታትዬ ወደ እናንተ ሳደርስ የነበርኩት እኔ ኮንስታብል እስከዳር ወንድሙና፣ በካሜራ ማንነት ኮንስታብል አቤል ሽፈራው አብረን ነበርን። የነበረን ቆይታ ይህንን ይመስል ነበረ። በሌሎች ፕሮግራም እስከምንገናኝ መልካም ቆይታ